የተረትና ምሳሌ ኢፌክት ላይ ነው የሚገኘው። እስቲ እንሞክር። አልዋረግም ብዬ ተስፋ አርጋለሁ። ዶሮ ብታልም የጥሬዋን። ሰካራም ቤት አይሰራም፣ ሞቼም አይሰራም። እንዴት ተካራን ቤት ጊዜ አይሰራም። ቴንኪዎች የቆጥና ድብ ላይ ተንጋለው ቢተፉ ምንድን ነው? ወይ ተንጋለው ቢተፉ ተመልሶ ከአፉ ባይ ዘ ወይ አብዛኛውን ነገር እኮ በቃ ኢሜጁ ሳዩ ግራም ይገባል። ሲሮጡ የታጠቁት ሲሮጡ ይፈታል። ይሄ እንኳን ቀላል ነው። እሺ፣ እንቀጥል። ጅብ ከሄደው ውሻ ጮኸ። ባይ ዘ ወይ ኢሜጁ ሲታይ በጣም ነው እንትን የሚለው ግራም የሚያጋባው። ሀምሳ ሎሚ ለአንድ ሰው ሸክም ነው፣ ለሀምሳ ሰው ጌጡ ነው። እምነት ነው። እንቀጥል። ለተቀማጭ ሰማይ ቅርብ ነው። ሰው ይህማ በጣም ቀላል ማታዩትም፣ እንዴ አናቱ ላይ ተቀምጦ ሰማይ ራሱ ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም። ወይኔ፣ በዚህ ሁኔታማ በቃ ተረትና ምሳሌ ተንታኝ በሆን ጥሩ ነው። ምንድን ነው ሞኝ ውሃ ሲወስደው፣ በጣም እኮ በቃ ይሄ ሲባል የተኖረው ግን፣ ሜጁን ሳይት ሊመጣልኝ አይችልም። ምን እንደሆነ አላውቅም። እስኪ አንድ እንቀጥልና አናውቅም ምንድነው ቅል ኡፍ ቅል ጊዜ የሰጠው ቅላው ድንጋይ ይሰብራል። ወቃይ ወቃይ